ያው እንደ ሀገርም እንደ ቤተ ክርስቲያንም አንድ የጎለናን ብዬ የማስበው ነገር ተቋማት መስራት ያለባቸውን ስራ ግለሰቦች ይሰራሉ። ይሄ በጣም እየተለመደ መጥቶ በግለሰቦች ጫንቃ ላይ የሚሆኑ የሚሄዱ ብዙ ነገሮች አሉ። ጾታን መቀየር፣ ወንድና ወንድ ጋብቻ እንዲፈጽሙ፣ ሴቶች ከሴቶች ጋር ጋብቻ እንዲፈጽሙ ማድረግ ከዛም አልፎ ፕሮናውንስህ ምንድን ነው? አሁን ውጭ ላይ 18 ዓመት እስኪሞላው ድረስ አንድ ሰው ፕሮናውንሱን አለመወሰን ይችላል። ስሜ ጥላሁን ኃይሉ ይባላል የአዛሄል መንፈሳዊ ፊልም ደራሲና አዘጋጅ ነኝ። በማህበረ ቅዱሳን ደግሞ ቴሌቪዥን የደጉ ሳምራዊ ፕሮግራም አዘጋጅ ነኝ። እኔ ላለፉት አስራ ሶስት ዓመታት ሶስት ጊዜ መንፈሳዊ ፊልም ለመስራት ሞክሬ አልቻልኩም እና ጥሌ ፊልም ሲጨርስ ይገርምኛል። ይህ ልጅ ምን አይነት ታምረኛ ልጅ ነው ነው የሰው ኑሮ የፈረሰበት ጊዜ ስለሆነ ያ ከሚጠገንበት ውስጥ ደግሞ አንዱ ዛሬ ጥሌ ይዞልን የቀረበው ነገር የስነ ጥበብ የኪነ ጥበብ የምንለው ነገር አንዱ የፊልም ስራ ነውና በጎደለው ልንቆም ልናግስ ስለተሰባሰብ ደስ ብሎኛል። ኪነ ጥበብ ሀገርን በማፍረስም ሀገርን በመገንባትም ትልቅ ቱል ነው ለዚህ ተብሎ ወንድማችን ጥላሁን ከዚህ ቀደም ባኮስ የኪነ ጥበባት ማዕከል የሚባል ማዕከል ነበረው እዛ ማዕከል ውስጥ ቅድም ያልናቸውን ስራዎች እንደ ክትባት ክትባት ሲሰራ ታርሙኝ ያላችሁ ብዙ ጊዜ ከበሽታው ይነሳና ነው አደለም ክትባት የሚሰራው ስለዚህ ልክ እንደዛ ኪነ ጥበብን ተጠቅሞ ትውልድም ማነጽ ትልቅ ቱል ስለሆነ ይህንን ዓላማ ያነገበ ባኮስ የኪነ ጥበባት ማዕከል የሚባል አንድ ማዕከል አለ ይህም የተቋቋመ አይ ቲንክ ከዛሬ 10 ዓመት በፊት የተቋቋመ ማዕከል ነው። ከዚህ ቀደም የይቅርታ ዘመን እና ሌሎችም በበጠኔ በሚባል ላይም የሚሰራጩ እሴትን በጣም የሚያጎለብቱ ማህበራዊ ጉዳዮች ላይ ፎከስ ያደረጉ ኮንተንቶች ይሰሩበት የነበረ ፕላትፎርም ነው። የአዛሄል የተሰኘውን ፊልም የዚህኛው አንድ ስሪም ነው ማለት ነው። ዛሬ የተገናኘ ነው እንግዲህ ቤተክርስቲያን በጎደላት በፈረሰው በኩል ልንቆም ይመስለኛል። የፈረሰ የምንለው ነገር የግድ ባካል ብዙ ጊዜ እኛ ህንፃ ቤተ ክርስቲያን ሲፈርስ ሲሆን እንደዚህ ነገር ሲሆን ነው የምንለውና፣ የሰው አእምሮ የፈረሰበት ጊዜ ስለሆነ ያ ከሚጠገንበት ውስጥ ደግሞ አንዱ ዛሬ ጥሌ ይዞልን የቀረበው ነገር የስነ ጥበብ የኪነ ጥበብ የምንለው ነገር አንዱ የፊልም ስራ ነው። እና በጎደለው ልንቆም ልናግስ ስለተሰባሰብ ደስ ብሎኛ ስለ ጥሌ ለመናገር ለካ ራሱ እግዚአብሔር መድረክ አዘጋጅቶ እድል ይሰጣል። አንዳንዴ ስለ ሰው ምስክርነት ለመስጠት ትመኙና ታጣላችሁ ቦታ እና ይህን እድል ስለሰጠኝ በጣም ደስ ብሎኛል። ጥሌ እንኳን ደስ አለ። ያው እንደ ሀገርም እንደ ቤተ ክርስቲያንም አንድ የጎለናን ብዬ የማስበው ነገር ተቋማት መስራት ያለባቸውን ስራ ግለሰቦች ይሰራሉ ይሄ በጣም እየተለመደ መጥቶ በግለሰቦች ጫንቃ ላይ የሚሆኑ የሚሄዱ ብዙ ነገሮች አሉ እና ከነዛ መካከል እንደዚህ አይነት የጥበብ ስራዎች እንደ ሀገርም እንደ ቤተ ክርስቲያንም በተቋማት ደረጃ ትኩረት ተሰጥቷቸው መስራት ሲገባ እንደዚህ ደግሞ እንደ ጥሌ አይነት አንድ ነገር ላይ የሚወድቁ አሉ። የፊልም ኢንዱስትሪው በዓለምም እንደ አቅማችን ደግሞ በኢትዮጵያ የደረሰበት ይታወቃል። ነገር ግን ቤተክርስቲያናችን ታስቦ የሚያውቅም አይመስለኝም። አላውቅም ሰምቼ አላውቅም። እኔ እንግሊዝ አካባቢ ትንሽ አለሁ እያስባለውኝ ሰምቼ አላውቅም። ጉዳይም ተደርጎ የሚያውቅ አይመስለኝም በብዙ መንገድ እና ጥሌኛ ጋር እንግዲህ በትንሹ ቴሌቪዥኑ ላይ እንኳ በነበረበት ጊዜ ኦልሞስት ወደ አምስት ዓመት ማለት ነው አብረናለን። በጣም በብዙ ሲጨነቅ እኔ ማለት እንደ ምን አገባህ በይ ውስጥ እስከሚያስ ድረስ አንዳንዴ በጣም ይጨነቅበት ብዙ እስክሪፕቶች አሉ፣ ብዙ እንደዚህ በቃ ብዙ ነው የሚገልጸው። ጥሊ አያወራም እንደምታውቁት፣ ግን በዚህ ጉዳይ ላይ ከሆነ በጣም ነው የሚያብራራላችሁ። በጣም ውስጡን እንድንረዳው ይፈልጋል። ግን ከራሴ ጀምሮ አላገዝነውም፣ ቤተ ክርስቲያንም አላገዘችውም። በራሱ ጊዜ ሄዶ ግን እዚህ ደረሰና መድረሱ ብቻም ሳይሆን ተቋማዊ ቢሆን እንደው ምናልባት የመለከተው አካል ካላላቅም፣ ግን ማህበራት ተወካዮችም ስላሉ ከማህበረ ቅዱሳን ጀምሮ ማለት ነው ስላሉ ደጆች ሻይዘጉኑ አሉ ሌሎች ማህበራት በስም ቃል ጠርቅ ተጠይቃለሁኝ። ብዙ የኛ የማህበራት ስራ እያለ እያደገ ሄዶ እንደ ቤተ ክርስቲያን መሰራት ያለበትን ስራ በአንድ ሰው ጫንቃ ላይ መጥቷል። ብዙ ጊዜ በዚህ መንገድ ስለማናየው ስለማናቀው ብዬ ነው እንዲህ አይነቱን ነገር፣ ለምን ይጠቅማል እንዴት ይጠቅማል የሚለው ቅድሞ ወንድማችን በተወሰነ ሲያነሳው ስለነበር እዛ ላይ አልሄድም። ለምን ያስፈልገናል የሚለውን በአጭሩ፣ ትውልድ እየሞተ ነው። ትውልድ መመለሻ መንገዳችን አንዱ ነው፣ ያስፈልገናል እንዲህ አይነት ስራዎች ነው። በነገራችን ላይ እንደሚገባኝ ቅድስት ቤተ ክርስቲያናችን ያው እኛን የምታስተምርበት አንዱ መንገድ ይሄ ነው። ከዛ ውጭ ደግሞ እንደ ሀገርም ተጽዕኖ ፈጥራ በሀገር ላይ እንግዲህ ቤተ ክርስቲያኗ የሃይማኖት ማንነት ፈጥራለች፣ የባህል ማንነት ፈጥራለች። እንደገና ደግሞ ብዙ ጊዜ የምናነሳላት በተግባር ደግሞ ብዙ ተጎዳውበት የምትለው ሀገር ሰርታለች፣ ትውልድ ፈጥራለች። ኢትዮጵያዊ የምንለው ነገር ኦርቶዶክሳዊ አስተምህሮ፣ ኦርቶዶክሳዊ ባህል ኦርቶዶክሳዊ ማንነት የተጫነ ትውልድ እንዲኖር፣ በዛ ውስጥ ደግሞ ሀገር እንዲጠበቅ፣ ሀገር በማንኛውም መንገድ ተጽዕኖ ፈጣሪ እንድትሆን ከፊት በመሆን ቤተክርስቲያኗ ትልቅ አስተዋጽኦ አላት እና ይህን ስታደርግ በስነ ጥበባዊ ስራዎች ነበረ አይደለም። በኪነ ህንፃ ቋንቋ በመስጠት ሀገር በመስራት በስነ ጽሁፍ፣ እንደዚህ ወደ ሀገር እንኳ ለመዋጋት ሲሄኑ ወኔ የሚሰጥበት የራሱ መንገድ አለው። አይደለም ምንም ምንድነው እንግዲህ እዚህ ላይ እንኳ ብዙ ላቁም መሰለኝ። ሌላ ስጠጥ እንዳልገባ መምህራን ስላሉ ብዬ ነው የምጠነቀቀው። ብቻ አንዱ መንገዷ አሄ ሆኖ እያለ ገፋ ያደረገችው ነገር ነው፣ ትኩረት ይሰጠዋል ብዬ አስባለሁኝ። እንዳልኩት ግን ስለ ጥሌ ትንሽ ልበልና ሰዓቱን ማጠር ስላለ እቀመጣለሁኝ ማለት ነው። ጥላውን አይሉ ማን ነው የሚለውን እንግዲህ በተከታታይ መድረክ ላይ እንደሰማችሁት እየተመሰከረለት እና እየተነሳ ነው። ጓደኞቹ ጥላዬ ይሉታል። እውነት ነው። በጣም በጣም የብዙዎቹ ጥላ ነው። ይሄ ለመድረክ ድምቀት ሳይሆን፣ በተግባር በጣም በጣም ትልቅ አስተዋጽኦ ያለው ልጅ ነው። በክበብ እንቅስቃሴ፣ አማተር እንቅስቃሴ ውስጥ በርካታ ልጆች እሱ ስር ነበሩ። እሱ ይጽፋል፣ እሱ ያዘጋጃል፣ ብዙ ልጆች ይተውኑና ይወጣሉ። ደጋግመን የምናነሳው ነፍሱን ይማርና ታሪኩ ብርሃኑ ነው። ታሪኩ እንደምታውቁት በብዙ አይነት የፊልም ዣነር ውስጥ ወይም ዘውግ ውስጥ በብቃት የሚሰራ ልጅ ነው እና ይህ ልጅ መሰረቱ የት ነው ተብሎ ቢጠየቅ 29 ቀበሌ አበቦች የቲያትርና የሙዚቃ ቡድን ውስጥ የነበረ ልጅ ነው። እዛ ታሽቶ የወጣ ልጅ ነው። የዛ የአበቦቹ ደግሞ መሪ ትልቁ አበባው ጥላውን አይሉ ነው በጣም የሚገርም ራይተር ነው እኔ ሁል ጊዜ እሱ በሌለበትም አጋጣሚም ሳገኝ እንዴት አይነት ምርጥ ደራሲ እንደሆነ ሁልጊዜ ይመሰክራለሁ ድርሰቶቹን ራሱ የበፊቶቹን እያስታወስኩ እንደው ካላክልኝ ምናምን እለዋለሁ የህይወት ነገር ሆኖ እና ተራርቀን አሁን ከስንት ዓመት በኋላ ተገናኝተናል ጥላውን እንደተባለው ሁለገብ የስነጥበብ ጥበብ የኪነ ጥበብ ባለሙያ ነው። እስከማውቀው ድረስ ምርጥ የቲያትር ባለሙያ ነው። ዌልሜድ የሚባሉ ያለቀላቸውን ፕሌዎች ነው የሚጽፈው። አማተር ሆነን ማመን አይቻልም። እንደዚ አይነት ፕሌ ዛሬ ቢመጡ ከብዙ ደካማ ስክሪፕቶች የተሻለ ነገር የሚወጣቸው ስራዎች የሚያወጣ ልጅ ነው። ግጥሞቹ በጣም ይገርሙኛል። በማህበራቸው ውስጥ መዝሙር እንደነበረ አስታውሳለሁ። እና ደግሞ መንፈሳዊ ፊልምም እንግዲህ መስኪ እንዳለችው ከዚህ በፊት ታስበዋለሁ እንዳለችው እውነቷ ነው። ብዙዎቻችን በልባችን አሰብን እንጂ የሄድንበት ርቀት የለም። ጥላውን ይህ ፊልሙ አራተኛ ነው፣ በመንፈሳዊ ስራ ከዚህ በፊት አንድ ፊልሙን ሲያስመርቅ በእንግድነት ተገኝቼ ፑሽኪን ነበር የተገኘሁት እና ወደፊት መንፈሳዊ ፊልም እሰራለሁ ብዬ ቃል ገባው። አስራ ስንት ዓመት ሆነ አሁን ያንን ቃል ከገባው እኔ ያልኩትን ሳላደርግ ጥሌ፣ ግን ድጋሚ ፊልም ሰርቶ እስቲ እንመካከር ብሎ ጠርቶኛል። እንግዲህ በፊትም የክበባችን መሪ ነበር፣ አሁንም ባለበት ሆኖ እንድንበረታ እየመራን ነው። ለዚህ ጥሌም በጣም በጣም ከልብ አመሰግናለሁ። ጥሌ ከሰራቸው ፕሮግራሞች መሀል እኔ በጣም ወደው እሱ የሚያውቃል ብዬ አስባለሁ አንድ ፕሮግራም አለ። ጥሌ እንግዲህ ማህበረ ቅዱሳን ትምህርትና ሐዋርያዊ አገልግሎት ውስጥ ነበረ፣ ከዛ ማህበረ ቅዱሳን ቴሌቪዥን የነበረው ቅድም እንደተገለጸው በማንኛውም ቦታ እንዲህ እንደ ማህበረ ቅዱሳን አይነት ማህበራት የሰው ኃይል ጥረት ያለባቸው፣ የገንዘብ ጥረት ያለባቸው፣ ግን ደግሞ በጣም ብዙ የአገልግሎት ጫና ያለባቸው ማህበራት ናቸው እና እንደ ጥሌ አይነት መልቲ ዲሲፕሊናሪ የሆነ ሰው ደግሞ በጣም ያስፈልገን ነበር እና ኤዲተርን ብንፈልግ ካሜራ ባርን ብንፈልግ ጋዜጠኛን ብንፈልግ ሶስት ነገር በአንድ ቦታ የምናገኝበት ልጅ ሆኖ የሚያገለግል ነው። እግዚአብሔርንም እኛንም ማለት ነው። በጣም ታዛዥ፣ በጣም ቅን፣ በጣም ትሁት። እንግዲህ ቡርቴ አለች። ምናልባት ድምፁ ማይሰማ ሰው ከተባለኛ ክፍል ጥሌ ነው። እኔ አላቅም እንዴት አይነት አስተዳደግ እንደሆነ ስለሚገርመኝ ማለት ነው። እሱ ሲስቅ ድምፁ ከፍ ብሎ የሆነ ነገር ከተናገረ ሁሉም ሰው ይዞራል። የሆነ ነገር ሀፍን አድርጓል ማለት ነው። የተለየ ነገር ማለት ነው። ጥሌ ብዛ ደረጃ ነው እኛ መሃል። ከእሱ በኋላ የመጡ በጣም ጁኒየር ልጆች፣ ጀማሪ ሪፖርተሮች ብዙ አሉ። በብዙ ምን ልንቸገር ወይ ደግሞ በብዙ ድለኛ እያለ ልንጠራቸው የምንችል የሁሉ አስተማሪ የሁሉ አንዳንድ ሰው አለ ቢሮ ውስጥ ባላንስ የሚያደርግላችሁ ማለት ነው የሚያስፈልጋችሁ ሰው አለና ጥሌ እንዲህ አይነት ሰው ነው፣ በእኛ አገልግሎት ውስጥ ማለት ነው። ስለዚህ ከትምህርትና ዋሪያ አገልግሎት ሆኖ ከዛ ደግሞ እንደገና ወደ ቴሌቪዥኑ ከመጣ በኋላ ምዕራፍ የሚባል በተለይ ደግሞ በተለያየ ይሄ ካስት ግሩፕ የምንላቸው አሉ አይደለም። በሙያ፣ በአኗኗራቸው፣ በተፈጥሯቸው በእንደዚህ በማህበረሰቡ የተገለሉ ማህበረሰቡ ሲያገላቸው ደግሞ ቤተክርስቲያን እንኳን አታገልም፣ ግን ግለሰቦች አብረው ያን አገልግሎት ማይሰጧቸው ሰዎች አሉና እዛ ላይ ትኩረት የሚያደርግ ምዕራፍ የሚል ፕሮግራም ነበረን። ያን የሰጠ ነው እንግዲህ ቅድም ታምነዋለች ተባልኩት። አንደኛው የሚሆነው እንዲህ አይነት ፕሮግራም ለጥልኝ ነው ሰው አድርጎ ሰውኛ አድርጎ ሁሉም ኦርቶዶክሳዊ ብቻም ሳይሆን የሌላ ቤተ እምነት ተከታይ ቁጭ ብሎ እንዲያይን የሚያደርግ ፕሮግራም እንሰራለን። ጥልኝ ነው። እዛ ፕሮግራም ብዙ በተለይ በሱስ ውስጥ ያሉ በሴተኛ አዳሪነት ህይወት ውስጥ የነበሩ በተለያየ መንገድ ተገለው ከቤተ ክርስቲያን የራቁ ብዙ ወንድሞቻችን እንዲቀርቡ እንዲቀርቡ ወደ ቤተ ክርስቲያን እንዲቀርቡ፣ አማካሪ እንዲያገኙ፣ ቤተ ክርስቲያን ለካ እኛን ትቀበላለች እኛን ትወደናለች ለካ እኛም ለካ የእሷ አካለን ብለው እንዲያስቡ ብዙ ፕሮግራሞችን ሰርቶ በጣም ውጤታማ የሆነ ፕሮግራም እንደነበር አስታውሳለሁ። ከዛ ውጭ ክርስትና በገጠር የሚል ትምህርትና ሐዋርያዊ አገልግሎት ላይ የነበረ እንግዲህ ያው ማህበረ ቅዱሳን በገጠር በጠረፍ ያሉትን እያስተማረ ያጠምቃል፣ ያጸናል። እንትን አገልግሎታል ነው ያን የምናሳይበት ላይም አንዳንዴ ስለተመደብን ብቻ የምናደርጋቸው ነገሮች አሉ። ስሩ ስለተባል ማለት ነው። ጥሌ እንዲህ አይነቱ ነገሮችን ሲሰራ እግዚአብሔር በሚያውቀው እንግዲህ ታዛቢም ስላለ ነው። ስለ እንትን አይደለም፣ ስለተላክ አይደለም። የሚሰራው ውጤት እንዲያመጣ ተጨንቆ አስቦ ተናዶ አንዳንዴ እሱ ላይ ፐርሶናል የሚደርስበትን ነገር ላይ ሪፍሌክት ማያደርገው ወይ ኮንፍሮንት ማይጋፈጠውን ነገር ለአገልግሎት ሲሆን ግን የሚያወጣው ፓወር ይገርመኛል። ውስጡ ያለው ነገር የሚወጣው ነገር ማለት ነው። በዛ መንገድ ብዙ መርሐ ግብራትን ሰርቷል። አሁን ደግሞ ቅድም እንደተባለው ዘጋቢ ፊልም ኦልሞስት ብቸኛ በሚባል ደረጃ እኛ ብሮድካስት ላይ ጥሌ ነው። እኔ በጣም አፌ ሞልቼ ዶክመንታሪ ፕሮዲውሰራችን ጥሌ ነው። እኔ በዚህም በጣም እኮራበታለሁ። ጥሌ በጣም በጣም የዘጋቢ ፊልም ስራ ያው በጣም ከባድ ስለሆነ አቅሙ ጠይቅ ነገር ስለሆነ ስለዛ አልገባም። ከዛ አንጻር ነው ወደሱ ሱ ደጉ ሳምራዊ ነው። ሌላው ደጉ ሳምራዊ ላይ እንግዲህ ትከታተላላችሁ አቅም የሌላቸው በብዙ የተጎዱ ሰዎችን። እንደውም የሆነ ጊዜ ፕሮግራም የማጠፍ እንትን ነበረን የአየር ሰዓት እየበዛብን መጣና፣ ፕሮግራሞች እና ጥሌ እኔ ላጥፎ አይደለም፣ በሚያውቀው ሀሳብ ለማወቅ ፈልጌ ነው። ጥሌ ደግሞ ሳምራዊን ኮንሲደር እናድርገው ስለው፣ በቃ ሪያክት ያደረገበት መንገድ እንዲህ፣ ብዙ የተጎዱ ሰዎች አሉ፣ ብዙ ኛ የሚፈልጉ ሰዎች አሉ። ለምንድን እዛ አልሻለሁ? አይ እኔ እንኳ ስሜት ክን ለማወቅ ብዬ ነው። ሲሰራ ለመስራት ብቻ አይደለም የሚሰራቸው። እነዛን ሰዎች ካቀረበ በኋላ ምን ያህል በዛ ፕሮግራም ተጠቅሟል፣ ፎሎአፕ ስቶሪ፣ ብዙ ሚዲያዎች የሚጎላቸውን ነገር ጥሌ ጋር ታገኙታላችሁ። ፕሮግራሙን ከሰራ በኋላ አይተዋቸውም። ከዛ በኋላ በበዓላት ሊሆን ይችላል፣ በተለያየ መንገድ ድጋሚ ሄደው ያያቸዋል። በሰራን ፕሮግራም ለውጥ አምጥተዋል ወይ ተጠቅመዋል ወይ ታመው ከነበረ ዳን ወይ ኢኮኖሚካሊ ተጎድቶ ከነበረ ከዛ ነገር ወጥተዋል ወይ የሚለው ይሄ እኛ ስላለው ምናምን አይደለም፣ ከራስ የሆነ ነገር ነው። አንዳንዱ ነገር ጋዜጠኝነት ግዴታ ብቻም ሳይሆን የራስ ፍላጎት የራስ ተነሳሽነት ሲኖር ነው እና በዛ ደረጃ ያለው ነገር በጣም ይገርመኛል። ቅድም ወደ አነሳው ሲሄድ በጣም ከጥለይ ፕሮግራም በጣም ወደው እና የዛሬውን ይገልጸዋል ብዬ ማስበው ወደ አሶሳ አካባቢ ሂዶ የ21 ፕሮጀክት ላይ ማለፍ ነው አይደል? ንጥለ 21 ላይ ነው። ወደዛ ሂዶ ጀግናው መላኩ የሚባል አይታችሁታል። ቆይት ስላላላቀ የጀግናው መላኩ አንድ ታሪክ የሰራው ነበረ። ለማስጠመቅ ማህበረ ቅዱሳን ሲሄድ አብሮ ሄደ እሱ እና ቀን ላይ የተለያዩ ፕሮግራሞችን ሲሰሩ ጀግናው መላኩን ያገኙታል። የጉምዝ ተወላጅ ነው። ጀግናው ምላ አማርኛ እንኳ በጣም አነስ አይችልም በሚባል ደረጃ ነው። በጣም ሪሞት ኤሪያ ያለ ነው፣ ግን እየመጣ ከተማ እየዋለ ይመለሳለካ፣ እየተመላለሰ እና በዛን ወቅት ላይ እነ ጥሌን ያገኛችኋል። ከየት ነው የመጣች ሀይ፣ እንደዚህ ከማህበረ ቅዱሳን ምን ልታደርጉ ነው? እንደዚህ ነበር። ልናጠምቅን የመጣ ነው። እንደ እኔ እኮ እንደዚህ አይነት ነገር እየፈለግኩ ነው። ከሪሞት ኤሪያ ላይ እየመጣ ከተማ ሰው እየፈለገ የሚመለሰው ማለት ነው። እና መጠመቅ ትፈልጋል? አዎ፣ በቃ እኮ እናንተን ነው አለ የተባልኩኝ። ሁሌ ግን አላይ ሌላ ሰው ግን ኦርቶዶክስ ሆነ ይባላል። ያው ኦርቶዶክስ ላይል ይችላል፣ ግን በቃ ቤተክርስቲያን ይሰራለታል። ይሁን ማተብ እንደዚህ አያለሁኝ፣ ግን እኔ ያ ነገር አልደረሰኝም። እሱን ፍለጋ ነው ሁሌ ወደ ከተማ ምመጣው ይላል ማለት ነውና ነጥሌ በቃ እንደዛ ከሆነ ነገ ሌሊት በዚህ ሰዓት ላይ ላይሉታል። እሽ ብለው ይለያያሉና ጠዋት ተነስተው እነሱ ሰሩ አጡት በቃ ሰዓቱ እየሄደ ሲሄድ በጣም ተጨነቅን ይላል። ጥሪ ፕሮግራሙ ላይ በጣም የሰራበት መንገድ ሚገር ነው በቃ ራሱን የቻለ ፊልም ነው በቃ የሰራበት መንገድ እና ጀግናው። መላኩም ከዛ መሀል ፈለግኩት ይላል ከሚጠመቁት መሀል ያጠዋል፣ አልተጠመቀን። ዞር ሲል ጀግናው መላኩም ልጁን ይዞ ሚስቱን ይዞ ተጠምቆ ነጭ መነጭ ለብሶ ካጠገቡ ያገኘዋል። ለካ ጀግናው በሌሊት ተነስቶ ነጥሌን ቀድሞ ተጠምቆ ነው የጠብቃቸው ማለት ነው እና የሰራበት መንገድ ከዛ በኋላ የነበረው የተመልካች ፊድባክ በጣም ገራሚ ነበር። አንዳንዴ በተቋም ውስጥ ትንሽ ኃላፊነት ቅድም እንደተባለው ስላለኝ እንዲህ አይነት ልዩነት የሚፈጥሩ ፕሮግራም የሚሰሩላችሁ ጎበዝ ጋዜጠኞች ሲኖሩ በጣም እንኮራለን እና ጥሌ እኮራብሃለሁ ወይ ዛሬ እሱና ያየሁት ብዬ ነው የማስበው ለእኔ ማለት ነው።

እግዚአብሔር ግን በፈቀደው ወቅት ለዚህ በቅተሃል። የዛሬው ጀግናው መላኩ አንተ ነህ፣ ጥሬ እንወድሃለን እናከብርሃለን። ወደ ፊልም አትመጣም ወይ ዓለማዊ ጋ? አንተ እኮ በጣም ጎበዝ ራይተር ነህ፣ ዳይሬክቲንግም ጎበዝ ነህ እና ለምንድን ነው ማትመጣው ሲል፣ በፍጹም ነው ያለኝ። በፍጹም ወደዛ አልመጣም፣ በመንፈሳዊ በኩል ግን ኮንትሪቢዩት አደርጋለሁ ያለው እስካሁን ድረስ ይሞክራ ሞክር አላውቅም። በዚህ በዓለማዊ መንገድ ግን መንፈሳዊ ስራዎች ውስጥ ሲታገል አውቀዋለሁ። ማህበረ ቅዱሳን እነ መስኪን ጋር እንቅስቃሴዎቹን ከሞላ ጎደላ ያለው አንዳንድ ጊዜ እንዲያውም በቃ እዛ ቤት እሱ ካለ የሆነ አርቲስቲክ ነገር ይወጣል ብዬ ተስፋ አረጋለሁ። የእውነት ዘግይቶብኛል። ምክንያቱም ትልቅ ራይተር ነው የእውነት ያው እንግዲህ ፌስቡኩ ምናምን ስለማይጮውለት ነው እንጂ የሚችል ልጅ ነው እና እንዴት እዛ ቤት የሆነ ነገር አይወጣም እላለሁ። ለቡርቴም አንስቼባት ይሆናል እና በጣም ገና ብዙ ብዙ የምንጠብቅበት ልጅ ነው፣ ብዙ የሚሰጠን ልጅ ነው። እግዚአብሔር ጠብቀው። ኪነጠበብና ሚዲያም በመጠቀም ፍጹም ኦርቶዶክሳዊ በሆነ አስተምሮ ትውልድን መቅረጽ። ለምን ቅድም ስናወራ ሀገር ማለት ሰው ነው ሰው ደግሞ ሁል ጊዜ እየተተካ የሚሄድ ትውልድ ነው። ስለዚህ ሰው ላይ መስራት ትውልድ ላይ መስራት አገር ላይ መስራት እንደሆነ ስለሚታሰብ የኢትዮጵያ ታላቅነት ታሪክ ደግሞ ሁል ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሴት ጋር ተያይዞ አብሮ የሚሄድ ስለሆነ ማለት ነው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በኪነ ጥበብ እና በምሳሌዎች በመጠቀም ምዕመኑን ማስተማር ይሄም ጊዜውን የዋጀ እንዲሆን ማድረግ ማለት ነው። ስለዚህ ኪነ ጥበብ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጣም ትልቅ ቦታ ያለው በጣም ትልቅ ስራዎች ከዚህ ቀደም ሲሰሩበት የነበረ ሴክተር ነው፣ ፕላትፎርም ነው። ስለዚህ ይህንን ተጠቅመን ጊዜውን በዋጀ መልኩ ትውልዳችንን ማስተማር የምንችልበት ማዕከል እንዲሆን ነው የሚታሰበው ማለት ነው። ስለዚህ ኦርቶዶክስና ማህበራዊ ጉዳዮችን የሚዳስሱ ሲኒማዎችን፣ ተከታታይ ድራማዎችን፣ ዶክመንተሪዎችንና መመካከሪያ መድረኮችን ማዘጋጀት ማህበራትን ማገዝና ለሚያከናውኗቸው ኦርቶዶክሳዊ ስራዎች ድጋፍ ማድረግ፣ አቅመ ደካሞችን የመርጃ መርሃ ግብሮችን ማዘጋጀትና እንዲረዱ ማድረግ። ለምን ቅድም ስናወራ እርዳታ አንደኛው ፕላትፎርም ነው። የዲሞራላይዜሽን ወይም ደግሞ ዲስታብላይዝ የማድረጊያ ፕላትፎርም ነው። አብዛኞቹ የእርዳታ ድርጅቶች ኢትዮጵያ ውስጥ ወይም ሌሎች ሀገራት ውስጥ ኦፕሬት ሲያደርጉ ሀሳባቸው ከፊት ለፊት ያለው ቀና የሆነ ሀሳብ ሆኖ ከጀርባ ግን መጥፎ ሳይድ ስለሚኖረው ህዝባችንን ራሳችንን እንረዳበት ፕላትፎርም እንዲዘጋጅ ጥረት ያደርጋል ማለት ነው። ከዛ ውጪ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሀገር ውስጥና በሀገር ውጭ የሚገኙ ኦርቶዶክሳውያን ህብረት እንዲኖራቸው ፕላትፎርሞችን በማዘጋጀት መስራት ነው ማለት ነው። በቀጣይ የታቀዱ ስራዎች ትውልድን የሚያስተምሩ የሙሉ ጊዜ መንፈሳዊ ሲኔማዎችን ማዘጋጀት በቴሌቪዥን እንዲሁም በማህበራዊ ሚዲያዎች የሚሰራጩ አጫጭር መንፈሳዊ ታሪኮችና ፊልሞችን ማዘጋጀት። ይሄ በተለይ ለህፃናት በሚሆን መልኩ የመጽሐፍ ቅዱስ ታሪኮችን በፊልም ማዘጋጀት። አሁን ብዙዎቻችን ልጆቻችን አክሰስ የሚያደርጉት ከቴክኖሎጂ ጋር ፈጠን ያለ ስለሆነ ብዙ አክሰስ የሚያደርጉት ዩቲዩብ ላይ፣ ምን ላይ ገብተው የሚያዩት ነገር ምን እንደሆነ አናውቅ። እናሳያቸውን ብለን ብናስብ በዛ ደረጃ ኦርቶዶክሳዊነትም ተሰርቷል ግን በዛ ደረጃ ደግሞ በየጊዜው ስራዬ ብሎ ቢሰራበት ትውልድን በደን ማነት ስለሚያገዝ ማለት ነው። ለህፃናት በሚሆን መልኩ የመጽሐፍ ቅዱስ ታሪኮችን ኦፍኮርስ በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ መሰረት ማለት ነው። ታሪኮችን በፊልም ማዘጋጀት የጻድቃና የሰማዕታት ታሪኮችን ልክ በዛ አይነት መልኩ ማዘጋጀት ማለት ነው። በቀጣይ ለመስራት ላቀድናቸው ትውልድን የሚቀርጹ መንፈሳዊ መርሃ ግብሮች እንደ መንደርደሪያ እንዲሆን ታስቡ የተዘጋጀ በመሆኑ በድጋሚ ይህን የተቀደሰ ሀሳብ በመደገፍ እዚህ ለተገኛችሁ በሙሉ በልዑል እግዚአብሔር ስም ለማመስገን እንወዳለን። እንግዲህ ከቴሌቪዥን ዝግጅቱ ባሻገር አዛሄል የተሰኘው መንፈሳዊ ፊልም ደራሲና አዘጋጅ ነኝ። እንግዲህ አዛሄል ማለት እግዚአብሔር ያያል ማለት ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ በእግዚአብሔር ቸርነት ይህንን መንፈሳዊ ፊልም ሰርተን ወደ እናንተ አቅርበናል። እናንተም እንደተመለከታችሁት፣ እንደተደሰታችሁ፣ እንደተማራችሁም፣ እንዳዘናችሁም እንደተደሳታችሁም እንግዲህ ነግራችሁናል። በዚህ አጋጣሚ ስለሰጣችሁን በጎ ሀሳብ ሁሉ በእግዚአብሔር ስም እናመሰግናለን። እንደምታውቁት እንግዲህ በኪነ ጥበቡ ዘርፍ ቤተ ክርስቲያናችን ያልተጠቀመችበት የጥበብ ዘርፍ ነው። ይህንን ለማሳደግ እንግዲህ የበኩላችንን አስተዋጽኦ አድርገናል። ወደፊት ደግሞ የተሻለ ስራ ለመስራት የእናንተ እገዛ ያስፈልጋል። እንደምታውቁት ዓለም ለዓለም ነው የምታግዘው። በተለይ በዚህ በመንፈሳዊ አገልግሎት ላይ ደግሞ ብዙ አበርክቶ ያስፈልጋል። ሁላችንም ልንተባበር ልናግዝ ይገባናል። እንግዲህ ከማኅቶት ዩቱብ ጋራ የተለያዩ ዝግጅቶች ወደ እናንተ ለማቅረብ ዝግጅታችንን አጠናቀናል። ባኮስ የኪነ ጥበብ ማዕከልንም እንግዲህ አቋቁመን አሁን ተከታታይ የቴሌቪዥን ድራማዎች፣ እንደ አዛሄል ያሉ ደግሞ ወጥ የሆኑ ፊልሞችን ዝግጅት እያደረግን ነው የምንገኘው። እንግዲህ እንደምታውቁት በመንፈሳዊ አገልግሎት ላይ ብዙ ድጋፍ ያስፈልጋል። አለም አለም ስለሆነች የመንፈሳዊ ስራን እንግዲህ ማበረታታት እጅግ በጣም ከባድ ስለሆነ የእናንተ ብርታትና ድጋፍ ያስፈልጋል። በመሆኑም እንግዲህ በአገር ውስጥም በመላው ዓለም የምትገኙ ክርስቲያኖች የተለያዩ ዝግጅቶች ወደ እናንተ እንዲቀርብ በሀሳብም በገንዘብም እንደዚሁም በማቴሪያልም ድጋፍ እንድታደርጉና ከጎናችን እንድትቆሙ ቻናላችንንም እንግዲህ ለሌሎቹ እንዲደርስ ሼር እንድታደርጉ በዚህ አጋጣሚ ለማሳሰብ እንወዳለን። እንግዲህ መደገፍ ማገዝ የምትፈልጉ ሀሳብ መስጠት የምትፈልጉ ከታች ባለው ስልክ ቁጥር፣ እንዲሁም ደግሞ መደገፍ የምትፈልጉ በኢትዮጵያ ንግድ ባንክ ከስር ባለው የሂሳብ ቁጥር መደገፍ ትችላላችሁ። እንግዲህ ፊልማችንን ስላያችሁ ወደፊትም ስለምታዩልን። በእግዚአብሔር ስም ለማመስገን እወዳለሁኝ።